በጣም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን ዛሬ እንግዲህ ድምጼ ጮክ አድርጌ ለመስራት ያው ሰዎቹ ወጣ ብለዋል ግን ሰው ይመጣ ይሆናል በእርሾ ክፍት ነው ማለት ነው እኔማ ስለ አንድ ነገር ላውራ የወጣሁት ምንት አለዋለ ማለት ነው ምንድን ነው አምስት መቶ ሀምሳ ዶላር ሰባ አምስት ሺ ብር ክፈሉ እየተባለው ሀገራችን ማለት ነው የምንድን ነው ይሄ የገባው ሰው አለ፣ የሚነግረኝ ሰው ካለ ማለት ሶ ለምን እስከ ዛሬ ለተነፈስንበት ነው የምንከፍለው፣ ወይስ ካሁን በኋላ ለምን ተነፍስበት ነው የምንከፍለው ማለት ነው። እና ደግሞ እውነት ነው ወይ ነው ጥያቄው። እኔ ቲክቶክ ላይ ነው ያየው ሪል አላየው። ዛሬ ሁሉ ነገር እየተቀናበረ ነው የሚወጣው ሰው የተቀናበረ ነው የመሰለኝ። ነው ኢትዮጵያ ስደውል አልሰማንም አሉ። እና የሚያውቅ ሰው አለ ወይ? እዚህ እኛ ጋር አሁን እዚህ ጓደኞች የምታውቁት አለ ወይ? ይሄ ጥያቄ። እና እንዴት ነው እናንተስ? ምን ትላላችሁ? ኢትዮጵያ ውስጥ ያሉት ብቻ ናቸው ወይስ እኛን የሚያካትታል? ክፈሉ ደግሞ ከተባለ በአንድ ቤተሰብ ነው ወይስ በአንድ አባወራ ነው? ይህንን አብራርታችሁ ኮሜንት ላይ ስወዳቸው ወይኒ ማሮች የመዲያ ፕሮግራሞች የጋራ ነገር ያሳስበናል አይደል መቼም እያዝብን እንሆን ልጅ አለ ባላለ ሰው ፋሚሊ አለ ለእያንዳንዱ ነው የሚከፈለው ይሄ ታሳቢ መሆን አለበት ለምን ለእያንዳንድ ሰው ከሆነ እንኳን እውነት ሆኖ በሰዓቱ ስልካችንን እናጠፋለን እውነት እንጂ መቼም እኔ አልከፍልም እኔ ለራሴ እኔ አልከፍል። የማይሆን ነገር የማይዋጥ ማለት ነው። ስለዚህ ጋይስ በሰአቱ እንድናዘጋጅ የምንሄድበትን ማለት ነው አገር እንድንፈልግ፣ ዜግነት እንድንጠይቅ፣ ጥገኝነት እንደሌለው ሀገር፣ አረብ ሀገራትም ሊቀበል ይችላል። ምናልባት እኛ ካልቀበጠን ውጡልኝ አይልም። አገታችን እንደፊተን ከሰራ ያው የሰው ሀገር የሰውን ነው። ግን ለምንኖርበት ግብር እየከፈልኩኝ ለተወለድኩበት ሀገር ግብር ከምከፍል ሰው እዚሁ ስደተኛ ሆኜ ብኖር ይሻለኛል። በሰዓቱ ንገኑ ጋይስ፣ ልጄን እንዳመጣ ክፍያው ሳይጀመር ልጄን አመጣለሁ። ከዛም በኋላ አለም ዘጠኝ አንዱ ለሚሰጠኝ አለ ያገሬ ሰው ማለት ነው። ስለዚህ እንደዛ አኖራችኋለሁ የእኔ ውዶች። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ሰብስክራይብ አድርጋችሁኛል፣ አሁንም ሰብስክራይብ አድርጉ። በጣም ነው የምወዳችሁ ድድን ድል ማረጋቸው ከማያልቀው እግዚአብሔር በቀኝ ከማይባለው ጸጋና በረከት ይስጣች። ያው የወሎ ልጅ ስለ ምርቃን ቤት ሰዎች ናቸው ያሳደጉኝ ሰው በምርቃን ስላደጉ ነው። እና ምንድነው እምላችሁ ማለት ነው ራሴን እያመመኝ ማለት ሰባ አምስት ሺ ብሎ ማለት ነው። በሰባ አምስት ሺ ብሎ ነው ራሴን ያመመኝ በሌላ አይደለም እና እና ይቺ ደግሞ ልጅ ስለናፈቀችኝ የዋሽን ውል የኒውድ ምን አይነት አፈ ወልዳቸዋለሁ። ጋይስ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮሜንት ላይ አስተያየት ስጡኝ። አዲስ ጀማሪ እንደመሆን ይመጣል። ያው ስለ ሁን ብዙ አይዲያ ስለሌለኝ ሰው እንማመር ማለት ነው። ዩቱበሮች ንገሩ እስኪ ምን ችግር አለ አይከፈልበትም ነው።